ሰላም ጤና ይስጥልኝ ውድ እህት ወንድሞቼ ዛሬ በሌላ ቪዲዮ መጥቻለሁ የመጣሁት በሲንግል ቲዩብ አቅራቢ ጋዜጠኛ ባህሉ እና በባለቤቱ ላይ ያለውን ትንሽ አስተያየት ለመስጠት ነው እስኪ ለማንኛውም እስኪ ይችን ቀንጨብ ያደርኳት ሚሊዮንና ብቻ ከአጎቴ ጎን ነኝ፣ በቃ ጨረስኩ። ሌላ ምንም ምን ነገር አልፈልግም። ከአንተ ጋር ያለኝን ነገር ያበቃል። አንተ እኔ የምለው ግን

ስለዚህ አምኜ ከጎን ብኜ ኖራለሁ፣ ያገዝኩ ምናምን፣ እሱ ጥሩ አይ፣ የምትይኝ ከሆነ ግን ይሄ ሆነች። ቅድም ብዬሽ ሳለው የማህበረሰቡ አንዱ አካል አንቺ ነሽ። ስለዚህ ለእናንተም ነው ይህን እየሰራው እያለ ስለዚህ፣ አልቆየም አይ በዚህ ሀሳብ አልስማምቀ ያደምጭኝ ማለት ይሄዳለው በዚ ሀሳብ አልስማማምት ከሆነ በትክክል እሱ ጠፍቶኛል። ስለዚህ ሚሄድ ካለብሽ በትክክል በህግ ፍቺውን ፈጽመ ምናምን ነው እኔ አሁን አንቺን የማቆየት የመለመኑ ነው አንድ

እህት ወንድሞች እንዳያችሁት እንግዲህ በዚህ ቪዲዮ ላይ የጸባቸው መንስኤ የሚመስለኝ ያው ልጁ ልጃቸው ስለጠፋ ነው። በዛን ጊዜ በመጀመሪያ ያየሁት ጊዜ እኔም ከእሷ ጋር ነበርኩኝ ለምን የእሱ ወንድም ነው አሳልፎ ለሱ ጠላቶች የሰጠና በጣም ተናድጅ የነበረ ቪዲዮ ሳየው በጣም አሳዝና የነበረ። እንደውም እናትየዋንም የወቀስኩት ወንድሙን እሱንም ራሱ በሀይሉን ሞቀሸዋሉ ለምን ለልጁ ለወንድሙ ትልቅ እርምጃ ለምን አይወስድም በሚለው ማለት ነው። እና አሁን ደግሜ ደግሜ በተከታታይ በሚመጣው ቪዲዮ ላይ ሳየው ግን እቺ ልጅቷ መጀመሪያ ይሄ ሌላ ተልኮ ያላት ነው ይመስለኝ። እነዛ ሰዎች ይሄንን ልጁን ያጠፉት ሰዎች ከእነሱ ጋር መሰራ ነው ይመስለኝ፣ በቃ ወይም ደግሞ ትዳሩ እንዲፈርስ ወይም ያስፈራርተዋታል፣ ወይም ገንዘብ ተቀብላለች የሆነ ነገር አላት እንጂ ምንም እዚህ ድረስ የሚያደርስ ነገር የለውም። ደግሞ በዛ ላይ እኔ እንደዚህ አይነት ሴት እኔ አላቅም። እንግዲህ እኔም ሁለት ሴት ልጆች አሉኝ። እንዴ ሴት በዚህ ደረጃ ከሆነች ትዳር ያስፈልጋት። በጣም መላሰኛ ምላሰኛ ናት። እኔ የባህሉን የጋዜጠኛ ባህሉን ትእግስት በጣም አደንቀዋለሁ። በጣም ታጋሽ ነው። እንዴ ቤተሰቦቿም፣ ስነ ስርዓት የሌላቸው ከኢትዮጵያውያን ባህል ውጭ ነው። ሰው ሲጣላ ያስታርቃል እንጂ መጡ መጀመሪያ ራሱ አጎትየው ሰካራም ነው። ዛሬማ እንደውም ጭራሽ ሰካራም ነው ተታወቅ። ከመጀመሪያው ራሱ ሲነጋገር ምናምን ሰካራም ነው። እና ቅጥምጥ የሌላቸው ሰዎች ለምንድን ነው እሱስ? ባህሉ በእርግጥ ትዳር ክብር ነው እውነት አለው። ትዳሩ ማክበሩ እንዳልኩት እውነት አለው ግን በእንደዚህ ደረጃ ይች ለትዳር የምትሆንም ልጅ አይደለችም። በቃ ምላሷም አይለኛ ነው፣ ስነ ስርዓት የላትም። ቤተሰቦቿ ክብር የላቸውም፣ በክብር ሰውን አያናግሩም። የመጀመሪያ ንግግራቸው ፍቺ። እንደዚህ አልነበረም። ሁላችንም እንደምናቀው ኢትዮጵያ ላይ ሰው ተጣልቶ ስንት ነው ተጣልቶ ተደባድቦ ምናምን ሲያስታርቁ ነው የምናውቀው። እንግዲህ ትዳር ላይ ደግሞ ሁሉ ነገር ሰላም ነገር የለም መጋጨት ያለ እንኳን ከሌላ ወንድ ማለት ከሌላ ጋር ያደገ ከሌላ ከምኑም ከምኑም አብሮ ያልኖረ ሰው ጋር ሁለት ባህሪ ማቀላቀል ነው። ከአንድ ሆድ የወጣ እህትና ወንድም ስንት ነው የምንጋጨው? ስንቴ ነው የምንጋጨው? እንኳን ከሌላ ሰው ሁሉ ነገር ከሌላ ቦታ የሆነ ምኑም ምኑም የማያገናኘው ሰው ጋር በባህሪ ተመሳስሎ የምኖር ከባድ ነው። መቻቻል የሚባለው ነገር ለዛ ነው የሚያስፈልገው። እነዚህ ሰዎች ፍቺን ፈጣሪ ቢፈቅደውም ግን የማይወደው ነገር ነው እና እንደዚህ ንግግራቸው ከመጀመሪያው ጀምሮ ፍቺ ፍቺ ፍቺ ይላሉ። አጎትየው ደግሞ ትንሽ የቸገራቸው መሆኑ ያስታውቃል። እሷን አረብ ሀገር ሰደው ገንዘብ መሰብሰብ ነው የሚፈልጉት። እስኪ እህት ወንድሞች፣ የአረብ ሀገር ያላችሁ ነገሯቸው። ምን አይነት ኑሮ ነው የሚጠብቃት? ለመሄድስ በምንድምት ምን አይነት ህይወት እንደሚጠብቃት አጣቅም አረብ ሀገር አረብ ሀገር ያለ ሰው ሁሉ በሙሉ ይደለዋል ማለት አይደለም። ለምን እኔ ድሮም ኑሮበታለሁ አውቀዋለሁ የአረብን ሀገር ኑሮ እና፣ ለሰው ባርነት ከመኖር በትዳር ተከብሮ ሚስት ተብሎ መኖር ነው የሚሻለው፣ ወይስ ለሌላ ሰው ቤት ሂዶ ክብር መቀነስ ነው፣ በስነስርዓት በሰውነት በማይከበርበት ሀገር መኖር ነው። በጣም ነው የሚያሳዝነው። ግን እንደዚህ ናቸው አንዳንድ ቤተሰቦች በልጆቻች በሰውኛው ጉልበት መኖር ይፈልጋሉ። ሰውየው ደግሞ ይችን እድሉን ተጠቅሞ አባቷ ስለሌለው አባት ነኝ ብሎ ገንዘቡ መሰብሰብ ነው የፈለጉት። በዛም ብሎ ትዳሯን ለያያዩት ነው። አልገባትም። ግን ቢገባት እንኳን ልጅቷ የምትረባ አይደለች። በጣም ምላሰኛ ነት። እንዴ አስር ነው የምትናገር አንድ ሳይናገራት። በጣም ነውር ነው እንደዚህ። ሴት ልጅ ምላሷን ቀነስ ስታረግ ነው ተጎድቻ ያለው ብትል ነው የሚያምርባት ከምትጎዳ ይልቅ። እና እኔ የምለው ምንድን ነው እኔም እንደውም ምንድነው እህት ወንድሞች፣ የማይጠቅም ይጠርቀም ይባላል። ማትረባ ከሆነስ ልጁ እሷን ተገላግሎ ልጁን እየረዳ የራሱን የመሰለችውን የምታከብረውን ሚስት አግብቶ ነው መኖር ያለበት። በእርግጥ አሁንም እንደነገርኳችሁ ትዳር ክብር ነው። ፈጣሪ አላህ አይወደውም ትዳር መለያየት ግን በእንደዚህ ደረጃ ሰላም አሰጠውም ወይ እነሱ ገዝተዋታል ትዳር ህይወቱን እንደሚወዳ ስለምታውቅ ወይም እነዛ ሰዎች ስለሚያውቁ ህይወቱን ለመመጥበት ፈልገዋል ወይም ደግሞ አንድ እህታችን ዘይነባ አስተያየት እንደሰጠችው ልጅቷ መጀመሪያውም የተጠጋችው ገንዘብ ፈልጋ ነው አሁን ንብረቱን ተከፋላ ለሚሄድ ነው ንብረት ካላቸው ዞሮ ዞሮ ግን ሁኔታዋ ምንም ትዳር ፈላጊ አትመስልም ዘላን ነው የምትመስለው። በትክክል ተቆጥታ ያደገችም አይደለችም፣ ታስታውቃለች። ክብር የላትም ለሰው። በእኛ በባህላችን እንደዚህ አይነት ነውር ነው። በዛ ላይ ደግሞ ሽማግሌ ሲባል እንደዚህ አይነት ሰካራም አይደለም። አጎትም ቢሆን ሰካራም አይደለም። ሽማግሌ የሚመጣው የሃይማኖት አባቶች አሉ፣ ጎረቤት አዛውንቶች አሉ። እንደዛ ነው የሚደረግ በባህላችን ማለት ነው። እና እቺ ከባህላችን ያፈነገጠች ናት። ወንበዴ ናት። በስነ ስርዓት የላትም እና ወንድማችንን ያው ሁሌም እንደምለው አስተያየታችንን ገብተን ያው እንምከረው። በእርግጥም ነግረነዋል። ዛሬ ተናግሯል። ትዳሬም ብዬ ነው ምን ብዬ ነው ምን ብዬነው ነው ብሏል። የእኛን አስተያየታችንን አንብቦታል፣ መልሶልናል። ግን አሁንም ደግመን ቢሆን መንገር አለብን። የማይጠቅም ይጠርቅም ለምን እሱስ ለምን ቆስሎ ይኖራል? አንደኛ ነገር ይሄ ስራው ነው። ስራውን ትተክ ኑር አይባልም። እን ወታደር የሆና ከወታደር ኮንካ ከዚህ በፊት እንዳልኩት ለዘላለም ሚስት ለሰራውት ቪዲዮ ላይ አንድ ወታደር እንግዲህ ይሞታል። ወታደር መቼም ስናቀው ጦርነት ይሄዳል፣ ይሞታል ብለን ይታሰባል። አይ ስለዚህ ስለምትሞት በቃ ወታደር ስለሆን ካላገባም ይባላል። ወይም ደግሞ ሹፌር ሹፍር እና መኪና አደጋ ብዙ ነገር ይሞታል ሰው እናቃያል እናቃለን። በስንት ሺዎች ነው የሚሞቱው። ስለምትሞት መኪናውን ማቆም አለብህ ይባላል። ሹፌርነት ማቆም አለበት ይሄ የስራ መስክ ነው ብሎ እስከያዘው ድረስ ተስማምታን መኖር አለባት፣ ማገዝ ያለባት ይሄ ነው በቃ። እያንዳንዳቸው በዚህ ስራ ላይ የገቡ ሰዎች በቃ ወታደሮች ናቸው። በዛ ነው ማሰብ ያለባቸው። ለእያንዳንዱ ጋዜጠኛ ባለቤት የሚሆኑ ሴቶች በቃ ባለቤታችን ወታደር ነው፣ ከወታደርም በላይ በየቀኑ ጦርነት የሚሄድ ወታደር እና ያን ሚስት በሚስትነት ደግሞ ያለባት ምንድን ነው ባሏ መደገፍ በቃ አላህ የሚፈቅድላት ምነው ባሏ መደገፍ ነው። እች ልጅ ግን ልደግፈው አልቻለችም። ከሙያህ ውጣ ከስራ ከሚወደው ከሚፈልገው ህዝቡን ላገልግል አለ። እንደ መደሰት መኩራት ነው ያለባት እች ጀግና ባላላት ግን ግን ስራው ካላኮራት፣ ካፈረችበት ወይም ደግሞ ይሄ አያዋጣኝ አዋጣኝም ኖሮ ካለች ምንም መብቷ ነው መሄድ። ወንድማችን እንደዚህ ማነቅ የለበትም። ህይወት እኮ ትቀጥላለች። አንድ ልጅ ነው ያላቸው፣ ሁለትም ሶስትም ቢወሉ መፋቀር መዋደድ እንዳለ ሁሉ መለያየት አለ፣ መጠላት አለ፣ መጠላላት አለ። ይሄ ህይወት ነው በቃ ያለ ነገር ነው የማይወደድ ቢሆንም ግን ህይወት ይቀጥላል። አላህም ፈቅዶታል ስለዚህ እኔ አሁን ምለው ምንድን ነው አሁንም ወንድሞች ደግመን በእርግጥ ቢመልስልንም ደግመን አስተያየታችንን ለግሰው ሀሳብ እንስጠው ልጅቷም ደግሞ ምናልባት ገብታ የምታነብ ከሆነ ደግሞ የምትረዳ ከሆነ ጭንቅላቷን ሀሳቧን ልትቀይር ማድረግ ብንችል ጥሩ ነው ምናልባት ካነበብች ግን የምታነብም አይመስለኝም ትግስትም ያላት አይመስለኝም ግን ዙሮ ዙሮ አረብ ሀገር ብትሄድ ምን እንደምትሆን አረብ ሀገር ያላችሁ ሁላችን፣ እኔ የሚያየሁትም ቢሆን ልነግራት እችላለሁ ከባርነት ነፃነት ይሻላታል። አጎንብሶ ከመኖር ቀና ብሎ መኖር ይሻላታል። ይህን ነው የምመክራት። እንኳን የአረብ ሀገር ጥሩ ጥሩ የነበረ ድሮ እኛ በነበርንበት ሰዓት፣ አሁን እየሰማን ነው ጓደኞቻችን እዛ ያሉት ምን ያክል ስቃይ እንደሚያዩት። ክብር የሌለበት ሀገር ነው እና ለማንኛውም እህት ወንድሞቼ ትንሽ በጣም ስለ እነሱ እንኳን ቪዲዮ ሰራለሁ ብዬ አላሰብኩም ነበር፣ ግን እየተከታተልኩት ነው እና ሁሌ ባየዋት ቁጥር በጣም እያናደደች እያናደደችኝ በቃ ትግስቴን እያሳጣችኝ መጣች። እና የእሱ ደግሞ ትግስት በጣም አደነኩት። ማሻላህ እናቱ ደግሞ በጣም ደስ የሚሉ እናት ና ያሉት በነገራችን ላይ ክብር ያላቸው አክብረዋት ነበረ። ቤተሰቦቹ አላከበሯትም አላከበሯቸውም ስለዚህ አሁን ቢሆን ይፋቱ ማለት ቢከብደኝም፣ ግን ማለት የሚችለው ምንድን መሰላችሁ? የማይጠቅም ይጠርቀ ይሄ ምን ይመስል ነበር? የዛሬ አስተያየቴ እህት ወንድሞቼ፣ ሀሳባችሁን እስኪ ግለጹልኝ። እኔ እንደምለው ሁሌም የእኛን ሀሳብ ወደዛ እናስተላልፈዋለን ከተነጋገርንበት በኋላ። ስላዳመጣችሁን፣ ጊዜያችሁን ስለምሰጡኝ፣ አስተያየታችሁን ስለምትለግሱኝ ከልብ ከልብ አመሰግናለሁ። ቀጣይ ላይ አስተያየት እስክንገናኝ ድረስ ለዛሬ በዚህ ሰናበታችኋለሁ። ባይ ባይ።